በስም አብ ወወልድ መንፈስ ቅዱስ አዶ አምላክ አንድ አምላክ በሆነ በአብ ወወልድ መንፈስ ቅዱስ። መጋቢት 13 በዚች ቀን ልብጤያ በሚባል አገር የከበሩ 44 ሰማይ በሰማዕትነት አረፉ። ሊህ ቅዱሳንም በአልፊያኖስ ዘመን ተጋደሉ። እርሱም ከንጉሰ ነገስት ቆስጠንጢኖስ ከመኳንንቶቹ አንዱ ነው። ከአይሁድ ሀገሮችም በአንዱ ላይ አነገሰው። ክርስቲያኖችንም እንዲጠብቃቸውና እንዲያከብራቸው አዞት ነበረ። እርሱ ግን ወደዚያች አገር በደረሰ ጊዜ ጣዖትን አመለከ። ሰዎችንም ሁሉ ጣዖት እንዲያመልኩ አስገደዳቸው። ብዙዎች ምእመናንም ተነስተው እርሱንና የረከሱ ጣዖቶቹን ረገሙ። በዚያችም ሌሊት እሊህ አርባ ጭፍሮች ወደ መኮንኑ ደርሰው በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ምስክር የሆኑ ዘንድ እርስ በርሳቸው ተመካከሩ፣ ተስማሙ። እንቅልፋቸውም በእንቅልፋቸውም ጊዜ የእግዚአብሔር መልአክ ተገልጦ ለሰውነታቸው ብርታትን ሰጣቸው። በጠዋትም ተነስተው የጭፍራ አለቃ በሆነ በአግሪጎሪዮስ ፊት ቁመው በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ታመኑ። በላያቸውም ተቆጥቶ አስፈራራቸው፣ እነርሱ ግን አልፈሩትም። በድንጋያም እንዲወግሯቸው አዘዘ። በአቅራቢያውም ወየው ሽባ ቤት በአጠገቧ ያለ የውሃ ጉድጓድ ነበረች። ከውርጭ ጽናትም የተነሳ ትረጋለች። በውስጧም ይጥሏቸው ዘንድ መኮንኑ አዘዘ። በውስጧም በጣሏቸው ጊዜ ከውርጭ ጽናት የተነሳ ሕዋሳቶቻቸው ተቆራረጡ። ከእርሳቸውም አንዱ ፈራ፣ ከአዘግቱም አውጡኝ ብሎ ወጣ፣ ወደ ውሽባውን ቤት ገባ። ፈጥኖም ሞተ፣ ዋጋውንም አጠፋ፣ የፈለገውንም አላገኘም። አርባ አክሊላትንም ከሰማይ ሲወርዱ በሰላሳ ዘጠኙ ሰማይታት ላይም ሲቀመጡ፣ አንድ አክሊልም በመላኩ እጅ ተንጠልጥሎ ሲቀር ከወታደሮቹ አንዱ ይህንን ያየ ከዚያ ተነስቶ በጌታ አምኖ ልብሶቹንም አውልቆ ቅዱሳን ወዳሉበት ወደ አዘቅቱ ወረደ፣ በመልአኩ እጅ ተንጠልጥሎ የቀረውንም አክሊል ወሰደ። እሊህም ጎልማሶች ሰማዕታት በዚያች አዘቅት በነበሩበት ጊዜ እናቶቻቸው ያጽናኗቸውና ያስታግሷቸው ነበር። እነርሱም ብዙ ጊዜ ቆዩ እንጂ ቶሎ አልሞቱም። ከሀዲያንም ጭኖቻቸውን ሊሰብሩ ፈለጉ። ፈጥነውም እንዲሞቱ እግዚአብሔር ወዲያውኑ ነፍሳቸውን ወሰደ። ጭኖቻቸውን መስበር አልተቻላቸውም። ከዚህ በኋላም በእሳት ስጋቸውን እንዲያቃጥሉ፣ በተሽከርካሪም ጭነው ወስደው ወደ ባህር እንዲጥሏቸው መኮንኑ ወታደሮቹን አዘዘ። ሲጭኗቸውም ያልሞተ ሕፃን አገኙና ተዉት። እናቱም ከሰረገላው ውስጥ ልትጥለው ተሸክመው ሮጠች። ወታደሮቹንም ስላልሞተ ከለከሏት። ወዲያውኑ በጫንቃዋ ላይ ሙቶ ከቅዱሳን ጋር እንዲሆን ወደ ተሽከርካሪው ጣለችው። ወደ ስብጠያ ከተማ ጭነውም ወስደው በሳት አቃጠሏቸው፣ ወደ ባህርም ጣሏቸው። ከዚህ በኋላም በሶስት ቀን ለስብጠያ አገር ኤጲስቆጶስ ተገለጠለት። እንዲህም አሉት፦ ወደ ገሌ ወደ ወንዝ ሂድ፣ ስጋችንንም ታገኛለህና አሸክመህም አምጣው። ኤጲስቆጶስም ከካህናት ጋር በሌሊት ተነስቶ ወደ ወንዙ ሄደ። የቅዱሳንንም ስጋቸውን በአንድ ቦታ ተሰብስቦ እንደ ከዋክብት እያበራ አገኙት። ከእርሳቸውም አንድ እንኳን አልጎደለም። በክብር ተሸክመው ወስደው በመልካም ቦታ በክብር አኖሯቸው። ዜናቸውም በአራት ማዕዘን ተሰማ። መታሰቢያቸውንም አደረጉ። በዓለም ሁሉ ቤተ ክርስቲያን ታነጸላቸው። ከሥጋቸውም ታላላቅ ድንቆች ታምራቶች ተገለጡ። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአባልክሙ በአሳትያ ዘነቃ ወለደ ምክሙ አዲ በከርሰ ቀላያት ዘረጋ ሀራ ኢየሱስ ክርስቶስ ሰማይታት አርባ አመኮነ ብእሲ እሙልቁ ክሙ ውፁአ ስምረተ አምላክ ፀውኣ አሃደ እማፋ። በዚችም ቀን ኦርቶዶክሳውያን ሰዎች የታላቁ አባት የመቃርስን የእስክንድራው መቃሪዎስን የስደታቸው መታሰቢያ ያከብራሉ። ይህም በሮም መንግስት ከወንድሙ ከዋልጥስ በኋላ በነገሰ ጊዜ በኦርቶዶክሳውያን ምዕመናን ላይ ስደትና መከራን አመጣ። የረከሰ የማኒንና የካሃዲው አርዮስንም እምነት ስለሚከተል ነው። ለእስክንድርያም ሉኪዮስን ሊቀ ጳጳሳት አድርጎ ሹሞ ሐዋርያዊ አትናቴዎስን አሳደደው። ይህም ከሃዲ ሉኪዮስ ታላቁን አባት አባ መቃሪን እስክንድርያዊውን አባት መቃሪዎስን ፈልጎ በንጉሥ ትእዛዝ ወደ እርሱ ከገዳማቸው አስመጣቸው። ወደ እርሱም በደረሱ ጊዜ ለያይቶ በለሰለሰ አንደበት በመሸንገል ወደ ረከሰች የአሪዎስ ሃይማኖት ይገቡ ዘንድ አግባባቸው። እነርሱ ግን ወደ ነገሩ አልተመለሱም፣ ሳይፈሩትም መለሱለት። በቅንነትና በትዕግስትም መከሩት ገሰጹት እንጂ። አሪዎስንም ሃይማኖት በላሽነት የባህሉንም አስከፊነት በቅዱሳት መጻሕፍት እያጣቀሱ አስረዱት። በዚያንም ጊዜ ተቆጣ። ከቁስጥንጥንያ መካከል ወደምትርቅ ደሴትም አጋዛቸው። ከእስክንድሪያ መርከብን የሚጠብቋቸውንም ወታደሮች በእነርሱ ላይ በሚያደርጉት ስራ ሁሉ ጫንቀው በብረት አስረው የወስዷቸው ዘንድ አዘጋጁ። ወደዚች ደሴት በደረሱ ጊዜ በደሴቱ ንጉሥ ፊት አቆሟቸው። ንጉሡም ሰይጣንን የሚያመልክ የከፋ ሰው ነበር። የደሴቲቱ ሰዎች አምላክ ነው ብለው እስቲ እስኪያመልኩትና እስኪሰግዱለት ድረስ በሥራዩ አስቷቸው ነበር። እሊህ አባቶችንም ከስህተቱ እንዲመለስ አስተማሩት፣ ለመኑትም። አልሰማቸውም። ከብዙ ስቃይ ጋር በሆኒ ቤት ዘጋባቸው፣ በጽኑ ስቃይም አሰቃያቸው። ጌታችንም ተገልጦ የሚያጽናናቸውና የሚያስታግሳቸውም ሆነ። የክብር ባለቤት ጌታችን ጽድቃቸውንና ትሩፋታቸውን ሊገልጥ በወደደ ጊዜም የንጉሡን ልጅ ሰይጣን ያዛት። አባትና እናቷን በታላቅ አዘን ላይ እስቲሆኑ አብዝቶ አሰቃያት። በከተማ ውስጥም ሰይጣናት ተገልጠው መቃርስና ባልንጀራው ሆይ እኛ ከእናንተ እናንተ ከኛ ምን አላችሁ፣ ከሀገራችሁ ያሳደዳችሁን እያሉ ተገልጠው ይጮኹ ጀመር። በንጉሡ ልጅ ያደረውም ሰይጣን ንጉሥ ሆይ መቃርስና ባልንጀራውን ካልመጡ የልጅ ላይ አንወጣም ብሎ ጮኸ። ንጉሱና አብሮት ያሉ አደነቁ። ወደ ንጉሱም ቅዱሳንን አመጧቸው። እሊህ ቅዱሳን መቃርስና ባልንጀራው ወደ ንጉስ በደረሱ ጊዜ በንጉስ ልጅ ያደረ ሰይጣን እንዲያሰቃዩ ተለመነ እንዳያሰቃዩ ተለመነ። ንጉሱና አብሮት ያሉትም ስለ ስራቸው ቅዱሳንን መረመሯቸው። እነርሱ የሆነውን ሁሉ ነገሯቸው። ስለ ንጉሱም ልጅ የአድኗትም ዘንድ ለመኗቸው። እነርሱም ንጉሱን ገሰጹት፣ እንዲህም አሉት፦ አንተ ሰው ስትሆን ለምን ራስህን አምላክ ታደርጋለህ? ዓለምን የፈጠረ አምላክ ከሆንክ ራስህንና ልጅህን ማዳን ይገባህ ነበር። ያን ጊዜ ወደ ክብር ባለቤት ጌታችን ጸልየው ጋኔኑን ከንጉሱ ልጅ ላይ አስወጡት። ጋኔኑም በወጣ ጊዜ ስለ ክፉ ስራቸው ንጉሱንና የዚያችን ደሴት ሰዎች ዘለፋቸው። ንጉሱና በዚያ የተሰበሰቡት ይህንን አይተው በእሊህ ቅዱሳን አምላክ፣ እናምናለን በሰማይና በምድር ሌላ አምላክ እንደሌለ ተረድተናል እያሉ ጮሁ። የከበሩ አባቶችንም በክብር ባለቤት በጌታችን በኢየሱስ ክርስቶስ ማመንን አስተማሯቸው። እነርሱም በሽተኞቻቸውን ሁሉ ሰበሰቡ። አባቶቻችንም በዘይት ላይ ጸልየው በመስቀል ምልክት አማትበው ቀብተው በሽተኞች ሁሉ አጋንንት ያደሩባቸውንም ሁሉንም አዳኗቸው። እንዲህም አደረጉ። እያስተማሯቸውም ብዙ ቀን ኖሩ። ከእሊህም በኋላ የሀገሩ ምኩራብ አስፈርሰው ቦታውን አጸዱ፣ አነጹ። ቦታውንም እጅግ ስፋት ያለው መልካም ስለሆነ ቤተ ክርስቲያን አሳነጹ። ንጉሱም ስፍር ቁጥር የሌለው በወርቅና በብር የሐር ልብሶችንም ለእግዚአብሔር ቤተ መቅደስ የሚያሻውንም ሁሉ አመጣ። የከበሩ አባቶችንም ጥበብ ያላቸው አንጣሪዎችን ሚዛኑ ለእያንዳንዱ ዘጠኝ ልጥር የሚሆን 12 ጻሕሎችን ሰርተው የጌታችን ኢየሱስ ክርስቶስን የመቤታችን የቅድስ ድንግል ማርያምን ስዕል የሁለቱንም የመላእክት ማለቆች የሚካኤልና የገብርኤልን ስዕል በውስጡ እንዲስሉ ደግሞ 12 መንበሮችን ለመሰዊያ የሚፈለገውንም ሁሉ አ2 12 ጸዋዎችን 12 እርፈ መስቀል እያንዳንዱ 33 ልጥር የሆኑ 24 መስቀሎችንም እንዲሰሩ ሶስቱንም የመቅደስ ግድግዳ እንዲስሉ አዘዙ። የቤተ ክርስቲያኒቱ የሕንፃ ስራ ተፈጸመ። የተረፈውንም ገንዘብ ለድሆችና ለችግረኞች በተኑ። ጌታችን የተጠመቀባት ጥር 11 ቀን በሆነች ጊዜም ወደ ባህር አጠገብ እንዲወርዱና እንዲሰበሰቡ የአገሩን ሰዎች ሁሉ አዘዟቸው። የእስክንድርያንም ከእስክንድርያን በተሰደዱ ጊዜ እግረ መንገዳቸውን የያዙትን የከበረ ሜሮንን አመጡ። ይህ ሐዋርያዊ ከሐዋርያዊ አትናቴዎስ ጊዜ ጀምሮ የተጠበቀ ሉኪዎስም ያላገኘው ጌታችን በዘመናት ሁሉ የጠበቀው ጥፋት ያላገኘው ነው። ይህ በመንፈስ ቅዱስ ትእዛዝ ሆኗልና፣ በዚያንም ጊዜ አባት መቃሪ በከበረ ሜሮን በጥልቁ ባህር ላይ በባረከ ባህሩንም ከእሳት ኃይል የተነሳ በድስት እንደሚያፈሉት ውሃ የሚፈላ ሆነ። ዘይቱና ሜሮኑም በውሃው ላይ ተንሳፈፈ፣ እንደሚያበሩ ከዋክብት ሆኑ። ከእርሳቸውም እንደ ፀሐይ ሆነ፣ ታላቅ ብርሃንም ታየ። ንጉሱና የተሰበሰቡት ህዝብ አይተው ፈሩ። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስም ተገለጠ አጥማቂው ዮሐንስና ቅዱሳን መላእክትም ውሃው በሚከብርበትና በሚለወጥበት ጊዜ ተገለጡ። ህዝቡም ሁሉ በአብ ወንፈስ ቅዱስ ስም ተጠመቁ። ያን ጊዜ ሽቱ ሁሉ መዓዛው ከሽቱ ሁሉ መዓዛው የሚጣፍጥ ሽታ ሸተተ። በዚያን ጊዜ የከበሩ አባቶቻችን ይህንን አይተው በምድር ላይ ወድቀው ሰገዱ። በስግደታቸውም እዚያው ዘገዩ። አባት መቃርስም ሰግዶ ሳለ ጌታችን እንዲህ ሲል ለመነው። ጌታዬ ሆይ፣ እለምንሃለው ቸርነት ትድረሰኝ የዚች ቦታ ታቦትና ንዋየ ቅድሳቷ ቡራኬ በአምላካዊት እጅህ እንዲሆን አለው። ጌታችንም እሺ በጎ ብሎ ሜሮኑን ከአባ መቃሪ እጅ ተቀብሎ ታቦቱንና ንዋየ ቅድሳቱን አከበረ። ከዚያም በኋላ አባት መቃርስን ሶስቱን ደርብ ትባርክ ዘንድ እኔ ያዝሃለው፣ እኔም ካንተ ጋር አለው። ይህንንም ንጹሕና ክቡር የሆነ አገልግሎት ባልንጀራህ አብሮ የአገልግል በመጀመሪያም የመካከለኛውን ደርብ በስጋ በወለደችን በድንግል ማርያም ስም ለይተ አክብር። ደግሞ በቀኝ በኩል ያለውን በከበረ መስቀል ስም ለይተ አክብር። በግራ በኩል ያለውን ደርብ በስምህ ለይተ አክብር። በካሃዲ ሉኪዮስ እጅ ስለ ስሜ በዚህች ደሴት ውስጥ ደምህ አፍስሃልና አለው። እሊህም የተባረቁ አባቶች ጌታችን እንዳዘዘ ሊሰሩ በጀመሩ ጊዜ ንጉሥ ዳዊት በመዝሙር ሊያመሰግን ጀመረ። መላእክትን በመልካም ቃላት በቋንቋቸው ያመሰግኑ ጀመር። ህዝቡም አድንቀው እግዚአብሔርን አመሰገኑ። ዳግመኛ ጌታችን አባ መቃርስም በመስዋዕቱ ተሸክሞ በመሰዊያው ላይ ይቀድስ ዘንድ አዘዘው። አባ መቃርስም ጌታችን የሐዋርያት አለቃ አባታችን ጴጥሮስን እንዲቀድስ አዘዘው፣ ይቺ ዕለት በከበረ ስምህ በዚህ ደሴት ውስጥ ለመጀመሪያ ጊዜ መስዋዕት የተሰዋ አባት ናትና አለው ጌታችን ኢየሱስ ክርስቶስም ላንተ ይገባል፣ አንተ በዚህ ደሴት ዘርዘርት አለና። እኔም አሳደግው በደቀ መዝሙሬ በጳውሎስ አድሬ የተናገርኩትን አላስታወስክምን የዘራና የደከመ እርሱ አስቀድሞ ፍሬውን ይበላ ዘንድ አለው። አባት መቃርስም የቅዳሴውን ስርዓት ከጌታ ተባርኮ በጀመረ ጊዜ ከእስክንድሪያዊ መቃሪዎስ ጋር ይራዱት ዘንድ ጴጥሮስ በቀኝ ማርቆስ በግራው፣ ሁሉንም ሐዋርያት በዙሪያው ቆሙ ዮሐንስም የየራሳቸውን መልእክት ጳውሎስ እና ዮሐንስም የየራሳቸውን መልእክት አነበቡ። ሉቃስም የሐዋርያትን ሥራ አነበበ። ጌታችንም ወንጌሉን አነበበ። በነጭ ርግብም አምሳል መንፈስ ቅዱስ በኅብስቱና በወይኑ ላይ ወርዶ ጌታችን የጌታችን የኢየሱስ ክርስቶስን ሥጋና ደም ወደ መሆን ለወጣቸው። አባት መቃርስም ወደ ጽዋው ጣቱን ባስገባ ጊዜ ጣቱ በደም ታለለ። የመላእክትም ሰራዊት ሁሉ በመሰዊያው ላይ ክንፋቸውን ዘርግተው ይራዱት ነበር። ሚካኤልና ገብርኤልም መጡ። የመላእክትም አንድነት ሁሉ በእርሱ በአባት መቃርስ አምሳሉ ነው። እየተራዱት ለህዝቡ የከበረ ስጋውን እና ደሙን አቀበለ። ከቁርባን ስርዓት ፍጻሜ በኋላ ጌታችን ፈጣሪያችን ኢየሱስ ክርስቶስ በመቃርስ አምሳሉ ሆኖ ወንጌል በሚነበብበት አትሮንስ ላይ ተቀመጠ። ፊቱም እንደ ፀሐይ ይበራ ነበር። ለህዝቡን ቡራኬ ሰጥቶ ወደ መሰግያው ተመለሰ። ሐዋርያትም ከእርሱ ጋር ዳግመኛ ከሰባት ቀኖች በኋላ አባታችን መቃርስ ስለ ቤተክርስቲያን የሹመት ማዕረግ ወደ እግዚአብሔር ጸለየ። የክብር ባለቤት ኢየሱስ ክርስቶስም ተገልጦ በእኔ ዘንድ ለዚህ ታላቅ ክብር የምትገባ አንተነህና አለው። ሽማግሌውም ሰምቶ አለቀሰ። በእግዚአብሔር ፊትም ሰገደ። አቤቱ በስሂት ገዳም ወዳሉ መነኮሳት ልጆች ጊዜ ሲደርስ መልሰሃለው። ከዚህ ስጋ ከስጋ ሳትለይ ያልከኝን አስብ። ይህ ካልሆነ መቃራ የምንኩስናውን ስራ ትቶ ፓትርያርክ ሆነ ይላሉ አለ ጌታችንም፣ የመረጥኩ መቃርስ ሆይ እኔ የልብህን ፍላጎት ሁሉ ፈጽምልሃለሁ፣ ግን ፓትሪያርክ ትሾም ዘንድ ከልጆች የመረጥከውን አንድ አቅርብ፣ አለው። ቅዱስ መቃርስም፣ አቤቱ አንተ ልብ ያሰበውን የምታውቅ ነህ፣ እኔ ግን ወደዚህ አንጥረኛ ሽማግሌ ሰው ተመለከቱ፣ እርሱ በቀናች ሃይማኖት የጸና ከሴቶችም ጋር ግንኙነት የማያውቅ ነው አለው። ጌታችን ኢየሱስ ክርስቶስም፣ አንተ እንዳልክ ደግ ነው አለ። ቅዱስ መቃርስም ያንን አንጥረኛ ጠርቶ ወደ ታቦተ ሕጉ አቀረበው። ያን ጊዜም ወንጌላዊው ማርቆስ መጣ እጁንም በአንጥረኛው ራስ ላይ ጭኖ ዲቁና ሾመው፣ ደግሞ ቅስና ሾመው። ከዚያም የሊቀበብስና ሹመት እስከሚፈጽም በየማዕረጉ ሾመው፣ ስሙንም ዮሐንስ አለው። የሰማይ ሰራዊትም ሁሉ የወንጌላዊ የማርቆስን አዲስ ተክል የሆነ ለመቃርስ ልጅ ለዮሐንስ ሊቀበብስና ይገባዋል፣ ይገባዋል፣ ይገባዋል እያሉ ሶስት ጊዜ ጮኹ። በዚያ ጊዜ ህዝቡ ሁሉ ሊህን ቃሎች ይሰሙ ነበር። ጌታችን ኢየሱስ ክርስቶስም የሊቀ ጳጳሳት የዮሐንስን አይነ ልቡናውን ገልጦለት በሚቻለው መጠን ጌታችን ኢየሱስ ክርስቶስን አየው። ብዙ ቃላትንም ተናገረ። ደግሞ ረቂቃን በሆኑ በሰማይ ሰራዊት ቤተ መቅደሱ ተመልቶ አየ። የከበሩ ነቢያትና ሐዋርያትን በዚያ አሉ። ከዚያችን በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ታላቁ አባ መቃራንና የእስክንድርያ አባ መቃራን ጠራቸው። እንዲህም አላቸው በምድር ሳሉ መታሰቢያችሁን የሚያደርጉ ሰዎች የተመሰገኑ ናቸው፣ የዘላለም ሕይወትን ይወርሳሉና። በራሴ እምላለሁ ስለ ስሜ የተቀበላችሁትን መከራ በትጋት የሚያስበውና የሚፈጽመው የሚሰማውም ሁሉ ያመሰግነኝ ዘንድ በቤተ ክርስቲያን የሚያነበው እኔ በጎ ነገርን ሁሉ እሰጠዋለሁ፣ ከበጎ ነገርን ምንም አላሳጣውም፣ ከመከራውም ሁሉ አድነዋለሁ፣ ኃጢአቱን ሁሉ አስተሰሪለታለሁ ከዚህ በኋላ ዓለምም ከዚህ ዓለምም በሚለይበት ጊዜ ነፍሱን ወደ ዘላለም ተድላ ደስታ የወስዷት ዘንድ እናንተ ወደምታስቡትም መንግስቴ ሊያስገቡት የምህረት መላይትን እልካለሁ። በገዳምም ወይም በኦርቶዶክሳዊት ቤተ ክርስቲያን ወይም በአገር ውስጥ ይህ ዜናችሁ በሚነበብበት እኔ አድራለሁ። በረከቴንና ሰላሜን እስከ ዓለም ፍጻሜ በውስጧ አድርጋለሁ። ለዚህ ለስደታችሁ ዜና ተቃራኒ የሚሆን ባልተወለደ በተሻለው ነበር። በእውነት እነግራችኋለሁ በሰው ፊት እንዳመናችሁብኝ በሰማያት አባቴ ፊት በከበሩ መላይክት ፊት አምንባችኋለሁ። አሁን ግን ወደ ሀገራችሁ የምትመለሱበት ጊዜ ደረሰ። ይህንንም ብሎ ሰላምታ ሰጥቷቸው ወደ ሰማይ በክብር አረገ። ከዚህ በኋላ ሕዝቡን ሁሉ ንጉሱንም ሰበሰቧቸው ወደ ሀገራቸውም እንደሚመለሱ ነገሯቸው። የክርስቶስንም እኩል ሁሉ እንዲጠብቁ ሊቀ ጳጳሳቱ ዮሐንስ እንዲታዘዙ አዘዟቸው። ከቀናች ሃይማኖት ወደ ቀኝም ቢሆን ወደ ግራም ፈቀቅ እንደማይሉ እንዳይሉ በብዙ አማጸኗቸው፣ አስጠነቀቋቸው። እዙም ሰምተው አደነቁ። መሪር ለቅሶንም አለቀሱ። ቅዱሳን አባቶቻችንም ከእሳቸው ጋር በአንድነት አለቀሱ። ከዚህ በኋላ የእያንዳንዳቸውንም በባረኳቸውና ተሰናበቷቸው። ያን ጊዜ ከክርቤል ወገን የሆነ መልአክ መጣ። አውጥቶም በክንፎቹ ተሸከማቸው ወደ እስክንድርያም አድርሶ በሊቀ በሊቀጳጳሳቱ ደጅ እሁድ ጠዋት አወረዳቸው። ሊቀጳጳሳቱ አባ ጢሞቴዎስም ሰምቶ እጅግ ደስ አለው። ሁለተኛም ባያቸው ጊዜ አለቀሰ፣ ሰገደላቸውም። እነርሱም ሰገዱለት። እርስ በእርሳቸውም እጅ ተነሳስተው ሰላምታ ተለዋወጡ። ጤንነታቸውንም ተነጋገሩ። ደግሞ ልዩ የነበሩ የአሕዛብን ወደ እግዚአብሔር ስለመለሳላቸውና ስለተደረጉት ድንቆች ተአምራት ነገሯቸው። ሊቀጳጳሳቱ አባ ጢሞቴዎስ እና ይህን የሰሙ ሁሉም ሕዝቡ ሁሉ አደነቁ፣ እግዚአብሔርንም አመሰገኑት። አባቶቻችንም በዚያ ስምንት ቀን ተቀመጡ። ከዚህ በኋላ ያ መልአክ ተገልጦ በክንፎቹ ተሸከማቸው፣ ወደ ደብረ ሲያትም አደረሳቸው። አንዱ ኪሩብም አየር ሆኖ የአባት መቃርስን ልጆች ወይ አባታችሁ የመንፈስ ቅዱስ ፍሬዎች ተሸክሞ ከስደት ተመልሶ መጥቷል እና ወታችሁ ተቀበሉ እያለ ጮኸ። ይህንንም በሰሙ ጊዜ ከታላላቆች እስከ ታናናሾች ወጥ ቁጥራቸውም አምሳ ሺ መነኮሳት ሆኑ። ከውስጣቸውም በዚያን ጊዜ አባ ዮሐንስ አጺር እና አባ ብሶ ያሉ የደረሰባቸውንም ስቃይ በነገሯቸው ጊዜ እጆቹንና እግሮቹን እየሳሙ መሪ ርድባ አለቀሱ። ደግሞ ፊቱን ስላዩ ደስ አላቸው። እሱ በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ባረካቸው። የክርስቶስ ወገን የሆናችሁ በዓለሙ ሁሉ የምትገኙ ምእመናን ሆይ በዘመናት ሁሉ በዓል እያደረጋችኋት በዚህ ችለት ደስ ሊላችሁ ይገባል። ይህም ለአምላካችን ለኢየሱስ ክርስቶስ ስለ ስሙ ደማቸውን እንዳፈሰሱ እንደ ጴጥሮስና እንደ ጳውሎስ መታሰቢያ ለሊ ተጋዳዮች አባቶች መከራቸው መታሰቢያ እንዲሆን እንዲህም ታላቁ አባ መቃርስና ባልንጀራው በዚች መጋቢት ወር 13 ተኛ ቀን ሉኪዮስ ከእስክንድሪያ አስቀድመን ወደ አውሳናት ደሴት አጋዛቸው። ደግሞ በዚሁ ቀን ተመልሰው ወደ እስክንድሪያ ደረሱ። በጸሎታቸው የሚገኝ በረከት ከሁላችን ሕዝበ ክርስቲያን ጋር ይኑር ለዘላለሙ አሚን። በዚችም ቀን ደግሞ በእስክንድሪያ ሊቀጳጳሳት ለተሾሙ ለ14ኛ የሆነ የእስክንድሪያ ሊቀጳጳሳት የከበረ አባት ዲዮናሲዎስ አረፈ። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም መጋቢት 14 በዚህች ቀን በእስክንድርያ ለተሾሙ አባቶች ሰባ አምስተኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ ቄርሎስ የረፍቱ መታሰቢያ ሆነ። ለዛ ነው ለዛ እግዚአብሔር አምላካችን አባ መቃርስ